የቀበስኩ ስኔ ነኝ። አገር ስትሸጡ ደረሰ እያጠየቁኝ አሁን በአንድ መናኛ ትላሽ ደረሰ ልጠይቅ። በጃንሆይ ዘመን ነው አዲስ መንግስት ተተክቶ ትርፍ መሬትና ቦታ እየተወረሰ ለጭሰኛና ለከተማ ነዋሪ ይሰጥ ነበር። ወሎ ወረባቦ የሚባል አካባቢ ብዙ መሻይኮች ወይንም የእስልምና ትምህርት አዋቂዎች የነበሩበት ቦታ ነው እና እነዚህ መምህራኖች በተመሳሳይ ሁኔታ ባላባቶች ናቸው፣ ብዙ መሬት አላቸው እና አንዱ የዘመኑ ካድሬ እነሸህ ይላቸዋል። ከሚያስተምሩበት እሳቸው አስተማሪ ናቸው። የመስጅድ ኢማም ናቸው። አዛን የሚያደርጉት ሶላቱን የሚመሩት እሳቸው ናቸው። እነሸህ ይላቸዋል፣ ለበይክ አስረክቡ ምኑን አይ፣ ፍርፍ መሬትና ቦታ እኮ ሊወረስ ነው። እንዲህ ይኸው ሁላ መሬት፣ አዎ፣ እኛሳ እናንትማ እናንተማ እንግዲህ እንደ ጭሰኛው አርባ በአርባ በገመድ እየተለካ አርባ በአርባ ተወስዳላችሁ። መገና አርባ በአርባ እንደው ይኸው ሁላ መሬት ተቀምጦ እንደገና አርባ በአርባ አዎ፣ ይሄ በቃ የአብዮቱ ጉዳይ ነው። አረሱስ ችግር የለውም ሰው እንደሚኮነው እንሆናለን አሉ። ተነሱ ተባሉ። ደረሶቻቸው ተማሪዎቻቸውም ተከትለው ሄዱ። አርባ በአርባ እየተለካ አርባ በአርባ የእሳቸውም አርባ በአርባ መገና አርባ በአርባ እንደው አርባ በአርባ ሆነኛ ነገር እያሉ እያሰላሰሉ መሬት ተቀምጠው ወደ መስጂዳቸው የሶላት ሰዓት ደረሰ። እያብሰለሰሉ መገና አርባ በአርባ እያሉ አሁን አሏሁ አክበር አሏሁ አክበር አርባ በአርባ አርባ ደረሳቸው ከኋላ ያለው ደረሳቸው ኧረ እነሸ እነሸ ብሏቸዋል አሀ አንተ ልጅ አርባ በአርባ አልኩህ እንዴ አለ አዎ እነሸ አርባ በአርባ አልኩህ ምን ላርግ አቦ ሰው በተነካበት ነው የሚጮኸው አሉ እና ዛሬም ለምን በምን ጉዳይ እንደምንጮህ ታውቃላችሁ? በተነካንበት ጉዳይ ነው እየጮህን ያለ ነው። አንድ ሸጋ ወግ ደግሞ እንጨምርላችሁ። መንገሻ መሐመድ የሚባል የራያ ሰው ነበር። በነገራችን ላይ ዛሬ ይህን ልብስ ለብስ በስጋም በመንፈስም ለሚዛመዱኝ ለራያ ሕዝቦችም ድምፅ ሆናቸዋለሁ ብዬ ስላሰብኩ ነው። አለባበሴ ደግሞ ማለት ነው ትንሽ ለየት አላል። ራይኛ በሚሊክኛ ይባላል። በደንብ አልጋቸው ያዝሉ እና መንገሻ ሙሄ ደርግና ደርግና እነ እንትና ሲታኮሱ ከወልዲያ ወደ ጉራ ወልጤ ወደሚባል ሀገር ቢኤም ይተኮሳል። ሲተኮስ

ግብት ሲል መተ እየ ስለዚህ ተደግኗል እመየ መየ እመዋ መዋ እንግዲህ ደርግዋየም ተሆንክ ወያኔን አልወዳትም፣ ወያኔዋም ተሆንሽ ደርግን አልወደውም። አቦ የልጆች አባት ነኝ አቦ እንዳትተኩሱብኝ አቦ ቢል ምንም ነገር የለም የሚንቀሳቀስ ነገር የለም።

መገን መንገሻ በቃ እንደው ለካ እንደጀግና ሆና ነገር እየተባለ፣ አሁን የጀግንነት ወሬ እየበዛ መጣም። እንግዲስ ጎብዬ ገበያ ብዙ ህዝብ ካለበት ሂጅ እንደው ዘመዱም ሁሉ ይሄ ውሉ ማለት ነው። ተሸክሞ ጎብዬ ገበያ ያችን አሳይቶ ሲወጣ የድሮዎቹ ታጋዮች፣ እኔ ወደዛ ወደ ነገሩ አካባቢ ስለሆንኩ በደንብ ነው ማቀው። እንደዚህ ተሰልፈው ነው የሚመጡት። ከዛ ከገበያ ውጥት ሲል አተ ዋ ምንድነው ተሸክሞ ያለ ለሱ ነገር ሲሉት፣ አረ አረ እንዳሁን ሸክሙን የተረፍኝ እንኩላችሁ ከዚያ ግልግል ግልግል እያረ ወፈው እንደዚህ እያደረገ ዱላውን ይዞ ወደ ጉራ ወርቄ ብቅ ሲል፣ አረ መንገሻዬ፣ አቤት ያ መሳሪያ፣ አረ እነዛ አምጣ ብለው ቀሙኝ። አህ ደረሰ፣ ተቀበለህ ደረሰኝ፣ አዳ የምደረሰ አአ ታገሮች ነገረኞች ናቸው። መሳሪያ ያለው ሰው መሳሪያውን ካስረከበ ምን ሲል ደረሰ፣ ካልያዘ

ሁሉም ነገር በስፍራውና በቦታው ደስ ይላል። የአገሬ ጀግኖች ፊት ለፊት እንደዚህ ሳያቸው፣ ሁሉም በስራው በተሰጠውና በጸጋው በትክክለኛው ስፍራ ሲገኝ ደስ ይላል። የወሎ ገበሬ እያል መሰላችሁ፣ አላንሻ የሚባል ሜዳ አለ፣ ደሴ አላንሻ። በጣም ረግረግ ስለሆነ ዝሆን እዛ ላይ መኖር አይችልም። ጊምባ ደግሞ የሚባል ቦታ አለ። ዲንባ ላይ ደግሞ በግ ስለሚረባ አንበሳ ዘላይ መኖር አይችልም። ስለዚህ ምን አለ፣ ዲንባ ላይ አንበሳ፣ አላሻ ላይ ዝሆን የተገኘ እንደሆን ይላሉ ይህ አውሬ ምን ይሆን? ምን ይሆን? አላሰፋፈሩ አልቦታው ሲሆን። ይህን የሰማችው ማሪቱ ለገሰ ደግሞ እንዲህ አለች፦ አምባሰል ተንዶ ጊሸን ደግፎታል፣ የቆመውን አውሬ የበላው ገሎታል። የቆመውን አውሬ የተኛው መግደሉ ስፍራ በመያዝ ነው በመደላደሉ። ስለዚህ ሁላችንም በዚህ ሰዓት እንግዲህ የወሎ ገበሬ ይህን ያለበት ምክንያት ሁሉም በቦታው ሲገኝ ነው። የጀግኖቹ ስራ አክቲቪስት